ትዳሬ በቤተሰቦቼ ምክንያት ፈረሰብኝ። ትዳሬ አደጋ ላይ ነው ያለው ምን ላድርግ እያላችሁ በጣም ብዙ እህቶች የምታለቅሷላችሁ ማለት ነው። ትዳራችሁንና ቤተሰቦቻችሁን መጀመሪያ ቦታ ማወቅ አለባችሁ። የቤተሰቦቻችሁ የራሱ ቦታ የትዳራችሁ ሌላ ቦታ አለ ማለት ነው እና ይህንን ቪዲዮ እስከ መጨረሻ ተከታተሉት ይጠቅማችኋል ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊዳና ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ላይክና ሽር እያደረጋችሁ አበረታቱኝ ውድ ቤተሰቦቼ። ለቤት አዲስ ሆናችሁ ደግሞ ሳብስክራይብ እያረጋችሁ ወደ ቤቴ ተቀላቀሉ ማለት ነው። እንግዲህ ከመግቢያ ላይ እንደሰማችሁት ብዙ እህቶች ትዳሬን ቤተሰቦች አፈረሱብኝ፣ ትዳሬን ሊያፈርሱብኝ አደጋ ላይ ነው እያላችሁ በጣም የምታለቅሱ እህቶች አላችሁ ማለት ነው። ይህንን ደግሞ የምታደርጉት ባላችሁ ጋር ብዙ አመት የከረማችሁ ቢያንስ ከአራት ከአምስት አመት ያላነሰ ያደራችሁ እህቶች በጣም ታሳዝናላችሁ ማለት ነው። ማለት የባላችሁን ጸባይና ና የቤተሰቦቻችሁን ጸባይ ያንን ሁሉ አመት ተታቋርታችሁ አይደለም። አረብ ሀገር ስንመጣ የሆነ ነርቫችን የሚቀያየርበት ነገር አለ ማለት ነው። እኔ ውሃው ይሁን ሙቀቱ ይሁን አላሁ የአለም ማለት ነው። ምክንያቱም ብዙ እህቶች በሰው ወሬ በሰው ምክንያት ትዳራቸውን የሚያፈርሱ አሉ፣ ቤታቸውን የሚያፈርሱ አሉ። ቤት ማፍረስ በጣም ቀላል ነው፣ በአንድ ቀን ይፈርሳ ማለት ነው። ግን ደግሞ የፈረሰን ቤት ማቆም በጣም ከባድ ነው ማለት ነው። እና ምን ልላችሁ ነው እህቶች ማለት ነው። እንደዚህ አይነትም ውስጥ ያላችሁ ሌሎቻችሁም አዳምጡት፣ ይጠቅመናል። አንዳንድ ነገሮች ይጠቅመናል። የተመቻችሁን ያዙ፣ ያልተመቻችሁን ደግሞ ችግር የለውም መተው ትችላላችሁ ማለት ነው። እና ይቅርታ በመሀል ተቋረጠብኝ። እና ምን ልላችሁ ነው፣ ትዳራችሁን የባላችሁን ጸባይ፣ ኢትዮጵያ እንዳላችሁ ታውቃላችሁ። ባላችሁ ምን አይነት ጸባይ ነው? ምን ነገር ይጠላል? ምን ነገር ይወዳል? ከሰው ጋር ያለውን ግንኙነት፣ ሁሉን ነገር ታውቃላችሁ ማለት ነው። እዚህ ከመጣችሁ በኋላ ቤተሰቦቻችሁ ይሄ ባልሽ እኮ እንደዚህ እንደዚህ እያደረገ ነው፣ ከከሌ ጋር ሄደዋል ከከሌ ጋር አየ ነው። ፎቶ ሁሉ ይልኩላችኋል ማለት ነው። እናንተ ደግሞ የእነሱ ወሬ መስማት ወይም ማመን የለባችሁም፣ ከምንም በላይ ደግሞ ማመን የለባችሁም። ማመን እንትን የእነሱን እንኳ አሳምነዋችሁ እንደሆነ በተረጋጋ መልኩ ባላችሁ ጋር ደውላቸው፣ በስነ ስርዓት አውሩ፣ በስነ ስርዓት ሳትጣሉ ነገሮቹን ለማስረዳት ወይም ለመረዳት ሞክሩ ማለት ነው። ምክንያቱም አንዳንድ ቤተሰቦች ሴት ልጅ አረብ ሀገር ስትመጣ ብር ስትልክ ለባሏ በጣም የሚናደዱ አሉ። ባሏ የሚጠጣበት የሚጨፍርበት፣ ለሴት የሚያባክን ነው የሚመስላቸው። በእርግጥ እንደዚህ አይነት ነገር የሚያደርጉ በጣም ብዙ ወንዶች አሉ፣ ግን ሁሉም ማለት አይደለም። አንዳንድ ጨዋ ወንዶች አሉ ደግሞ ነገን ትልቅ ደረጃ ለመድረስ የሚጓጉ የሚጥሩ፣ የሚደክሙ፣ የሚለፉ ማለት ነው። ስለዚህ እንደዚህ አይነት መልካም ወንድሞችን ደግሞ የምትገፉ እህቶችን በቤተሰብ ምክንያት በጣም ብዙ አላችሁ ማለት ነው። እና ከባላችሁ ጋር ያለውን ነገር እናንተና እናንተ ብቻ ናችሁ፣ ሌላ ሰው ጣልቃ አታስገቡ ማለት ነው። ምክንያቱም በአንዳንድ ቤተሰቦች እንዳልኳችሁ በቤተሰብ እንድትልኩላቸው በእነሱ ብር ይፈልጋሉ። በቤተሰብ ብትልኩ ግን ጥቅም የለውም፣ እውነት ስነግራችሁ ማለት ነው። በባላችሁ ብር ብትልኩ እዚህ ሰርታችሁ ይሄን አድርግ እንደዚህ ግዛ እንደዚህ አድርግ ብትሉት በስነ ስርዓት ያደርጋል። ያ ነገር ደግሞ ቦታ ቢገዛ ቤት ቢሰራ ለእናንተ ጥቅም አለው። እሱ ለራሱ ነገ ጧት ጸብ ቢፈጠር ብሎ ማለት እንዲያርግለት ነው የሚፈልገው። ጸብ እንኳ ቢፈጠር ብትለያዩ እሱም ጥቅማለሁ፣ ሁን አንችም ጥቅማለሽ ማለት ነው። ቤተሰብ ጋርስ ብትልኪ ወይ ቦታ ይገዙልሻል ወይ የሆነ ቤት ያሰሩልሻል። እንዲህ አሰርተንልሻል ይላሉ። አታድጊም፣ እውነት ለማውራት ቤተሰብ ጋራ ከስንት አንድ ቤተሰብ እንጂ በፍጹም ያጌጠ የለም። ከባል ጋር ግን ጠንካራ ባል በተለይ ያላቸው ለባላችሁ ክብር ኑሯችሁ በስነ ስርዓት፣ እንደዚህ እናድርግ፣ እንደዚህ ቢሆን፣ እንደዚህ ነው፣ ሴሊ ብልህ ናት ይባላል። ስለዚህ እናንተ ብልህ መሆን አለባችሁ። ቤተሰብ ስላለሽ ወይም ወንድም ወይም እህት፣ አንዳንዶቹ እውነት እንዳልኳቸው በእነሱ እንዲትልኩላቸው እነሱ የፈለጉትን ተጠቅመው የፈለጉትን እንደፈለጉ ስለሚያደርጉ አንዳንድ ቤተሰቦች ናቸው ለልጆቻቸው የሚያስቡት አብዛኛዎቹ አሁን ለልጅ የሚያስብ የለም። ባል ግን ለራሱ ጥቅም ሲል ለራሱ እንዲያድግ ሲል ያንን ብር ቦታ እየገዛ ቤት እየሰራ እየሸጠ፣ እያላወጠ ብሩን ያሳድገዋል። ያን ነገር ደግሞ አንቺም ትጠቀሚያለሽ፣ እሱም ይጠቀማል። በመካከላችሁ የሆነ እንኳ አለመግባባት ቢፈጠር አትከስሪ፣ መሄቴ ማለት ነው። አትከስሪ። ቤተሰብ ግን ቤተሰብ ጋር መጣላት፣ መፋጨት ብሩ ናጡ፣ ምንም የምታገኙ ነገር የለም በላነው አጠፋ ነው። አራት ነጥብ ምን ታመጫለሽ? ምንም ባልሽ ግን አያጠፋም። በተለይ አንዳንድ ወንዶች ናቸው እንጂ አብዛኛዎቹ ወንዶች አሁን ላይ ብልጥ እየሆኑ ነው። ለምን እንደው ታውቃላችሁ፣ ብርን እያዋለዱ ብርን እያሳደጉ እንዲያድጉ ነው የሚፈልጉት። እና እህቴ ጥሩ ትዳራችሁን አታፍርሱ። በቤተሰብ ብላችሁ የሆነ ነገር እንኳ ቢላችሁ፣ ቀስ ብላችሁ ባላችሁን ጠይቁት። በቃ መደባበቅ ሳይሆን በቃ ግልጹን ንገሩት። ምንም እንት ራሳችሁ ማናዴል ወይም ዘላችሁ አንተ እኮ እንዴ እንት እንደዚህ አድርገሃል ብላችሁ የምትሳደባላችሁ፣ አትሳደቡ። ረጋ ብላችሁ ነገሮችን ካሰባችሁ በኋላ ጠይቁ፣ በስነ ስርዓት። መቼም እናንተ ተረጋግታችሁ ከጠየቃችሁት ለዋሻችሁና ለደብቃችሁ የሚኖር ነገር የለም። አንዳንዶቹ ጠላት ዘመድ ሆነው የዘመድ ጠላት አሉ ማለት ነው። እናንተ እንዳታድጉ፣ እናንተ ትልቅ ደረጃ እንዳትደርሱ ስታድጉ ዴማ አይናቸው ልብስ የሚያደርጋሉ። ግን እኮ ለእናንተ ጥሩ መስለው ነው ፊት ለፊት የሚታዩት፣ ግን በኋላ ሌላ ነገር ነው የሚያስቡት። እንደዚህ አይነት ዘመዶችም ስላሉ እናንተ በትዳራችሁ መካከል ቤተሰብን አታስገቡ። እንደዚ አካላችሁ ደግሞ ምን ታደርጋላችሁ መሰላችሁ? የሆነ ነገር ሲገዛ ኮንታክት ማድረግ አለባችሁ ቦታ ግዛ ማለት ባላችሁን የምትጠረጥሩ ከሆነ ቦታ ግዛ ንግዛ በላችሁ ከተመካከራችሁ ወይ አባታችሁን ወይ ወንድማችሁን እንደዛ ታረጉና፣ እነሱ ጋር ኮንታክት አድርጋችሁ ይሄን ይሄን ሊገዛ አብረህ ግዛ አንተ መቼም እንዲ አይለም፣ ደስ ነው የሚለው። ምክንያቱም ነገን በደስታ ስለሚጓጓ ነገን እናድጋለን፣ ነገ ትልቅ ደረጃ እንደርሳለን ስለሚል፣ ጥርጣሬ ላይ ካለች ማለት ነው። ባልሽን ደግሞ የምታምኚው ከሆነ ሁለታችሁ የራሳችሁን ስራ ስሩ፣ ሌላ ነገር አትጨምሩ። እዛ አረብ አገር ላይ ሆነች ስትናደጂ የሆነ ነገር ስትሆኒ አንደኛ ራስሽ ልሽ የምትጎጂው፣ ሁለተኛ ነገር ደግሞ ባልሽ ምንም ባላለው ነገር ምንም ባላየው ነገር እንደዚህ አድርገሃል እያልሽ ሀራም ውስጥ ተምትገቢ አንቺም። ነገሮችን በተረጋጋ መልኩ ብትይዙ ትዳራቸውን ጥሩ ነው ብዬ አስባለሁ። ትዳር ማፍረስ በጣም ቀላለሁ፣ መስራት ግን በተለይ ሴት ልጆች አረብ አገር ላይ ከርማችሁ ከባድ ነው። ቤተሰብ ጋር ብትቀመጡ ከአንድ ወር በላይ ማንም የሚሰቃችሁ የለ ፊታችሁ ቀይር ነው የሚለው። ወላሂ ነው ምላችሁ እውነቱን ስነግራችሁ፣ እኔ እውነቱን ስነግራችሁ፣ ትዳር ያላችሁ ትዳራችሁን አታፍርሱ። በስነ ስርዓት በቃ ተግባቡ፣ አውሪው። አደበቂ፣ መናደዱ፣ መደበቁ ምንም ጥቅም የለውም። እንደዛ ስለሆነ ትዳራችሁን እራሳችሁ ቀጥላችሁ ያዙ። የቤተሰብ ወሬ አትስሙ። በተለይ በትዳራችሁ ጣልቃ የሚገቡ ቤተሰቦችን ቦታ ትስጧቸው። ለምን እንደው ታውቃላችሁ? በእነሱ ብር እንድትልኩላቸው የፈለጉትን እንዲያደርጉ እንደፈለጉ እንዲሆኑ ነው። እናንተ እዚህ እየተቃጠላችሁ ባላችሁ ውሳ ያሳድጋችኋል። ነገን ስለሚጓጓ ስለሚያሳድጋችሁ ትዳራችሁን አጥብቃችሁ ያዙ። ላለሁ እንግዲህ፣ ይህ ቪዲዮ ተጠቀማችሁ ላይክ እና ሸር እያደርጋችሁ ብርታቱኝ። አስተያየታችሁን ደግሞ ኮመንት ላይ ያስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ሰላም ሆኖልኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ